ስለኛ መከራ መስቀል የተቀበለ ከኀጢአት ቀንበር ነፃ ያወጣንና ከሰይጣን እጅ በከበረ ደሙና መሐያዊ በሚሆን መስቀሉ ያዳነን የዓለሙን ኀጢአት የሚያስወግድ የእግዚአብሔር በግ እንሆ፣ እንግዲህ ድካማችንና ጸሎታችንን ተቀበል፣ የጠላታችንንም ኃይል ከእግራችን በታች ጣለው ድል የምትነሳን የክፋት ወጥመዱንም ቁረጥ። ይህችንን ሰሞን በጤነትና በሰላም አስፈጽመን የሁላችን መቤት የምትሆን ቅድስት ድንግል ማርያም በምታደርግልን ልመናና አማላጅነት፣ ቅዱሳን በሚሆኑ በጻድቃንና በሰማዕታት ሁሉ ጸሎት ልዩ የምትሆን የትንሣኤንም ብርሃን በሰላና በደስታ አሳየን አሜን። እንበለ ደዌ ወሕማም ጻማ ወድካም በምሳ ወሰላም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር አሜን። ያለደዌና ያለ ህማም ያለ ጻማና ያለ ድካም ከርሞም እንደ ዛሬው በሰላም ያድርሰን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም